በግንኙነት ውስጥ አንተ ሁሉንም ነገር በትክክል እያደረግክ ነገር ግን ሙሉ ኃይሉ ያለው እሷ እጅ ላይ እንደሆነ ተሰምቶ ያውቃል አንተ ትደውላለህ ታቅዳለህ ትለፋለህ ነገር ግን እሷ በራሷ ፍቃድ ትመጣለች ወይ ትቀራለች ይህንን ጨዋታ ዛሬ እንገለብጠዋለን። ይህንን የምናደርገው የእሷን ኩራት በመስበር ነው ኩራቷን መስበር ስልህ ክፉ መሆንን ወይም ደግሞ ማዋራድ ማለት አይደለም በፍጹም ይህንን ስል እሷ የበላይ የሆነችበትን የአስተሳሰብ ማዕቀፍ ወይም ፍሬም ሰብረን አንተ ክብር ያለህ፣ መርህ ያለውና በቀላሉ የማትንበረከክ ወንድ መሆንክን የምታረጋግጥበትን ስነልቦናዊ መንገድ ነው ዛሬ የምናየው። ከተለመደው ወጣ ያሉ ናቸው የተባሉ ብዙ አይነት ስልቶችን ወደ ሶስት ወሳኝ ህጎች በማጠቃለል ነው። ይህንን ቪዲዮ እስከ መጨረሻው ድረስ ካየ፣ እመነኝ፣ ሴቶች አንተን የሚያዩበት መንገድ ለዘላለም ይቀየራል። በዋናነት ችግሩ ያለው አብዛኞቻችን ወንዶች የሴቶችን ይሁንታ ወይም ቫሊዴሽን ለማግኘት ስንል የራሳችንን ማንነትና መርህ መስዋዕት ማድረጋችን ላይ ነው። የእኛ ስሜት በሴቷ ምላሽ ላይ የተመሰረተ ይሆናል። እሷ ስትስቅ ደስ ይለናል፣ እሷ ስታኮርፍ ደግሞ ዓለም ትጨልምብናለች። ይህ ማለት የእኛ ማዕቀፍ ወይም ፍሬም ደካማ ነው ማለት ነው። የእኛ እውነታ በእሷ ቁጥጥር ስር ነው ማለት ነው። የዛሬው ትምህርት ዋና ዓላማ የራስህን ጠንካራ ማዕቀፍ መገንባት ነው። የማይናወጥ ማዕቀፍ ያለው ወንድ ማለት በውጫዊ ሁኔታዎች የማይናወጥ ማለት ነው። እሱ የራሱ ሴት፣ የራሱ አላማና የራሱ ስሜታዊ ቁጥጥር አለው። ይህ በራሱ እጅግ በጣም ማራኪ ባህሪ ነው። ሴቶች በተፈጥሯቸው ወደዚህ አይነት የተረጋጋና ጠንካራ ጉልበት ይሳባሉ። ስለዚህ የመጀመሪያውና ከሁሉም በላይ ወሳኙ ህግ ይሄ ነው። ህግ ቁጥር አንድ የስሜት አለት ሁን። በማዕበል ውስጥ ያለን አንድ አለት አስቡት ማዕበሉ ይመታል፣ ይጮሃል፣ ነገር ግን አለቱ ባለበት ጸንቶ ይቆማል። ያ አንተ መሆን አለብህ። እሷ በስሜት ስትዋዥቅ ወይም ደግሞ ሕይወት ፈተናዎችን ስትወረውርብህ፣ አንተ ግን የተረጋጋህና የጸናሁን። ይህ በሶስት መንገዶች ይገለጻል። በስነ ልቦና፣ በተለይ ደግሞ በዝግመተ ለውጥ ስነ ልቦና ወይም ኤቮሉሽነሪ ሳይኮሎጂ ሴቶች በአስጨናቂ ሁኔታዎች ውስጥ መረጋጋትና ጥንካሬን ከሚያሳዩ ወንዶች ጋር የደህንነት ስሜት እንደሚሰማቸው ጥናቶች ያሳያሉ። ይህ ከጥንት ጀምሮ ለመትረፍ ወይም ሰርቫይቫል ወሳኝ ስለነበር በአእምሮአችን የተቀረጸ ባህሪ ነው። እናስ እንዴት የስሜት ዓለት መሆን ትችላለህ? አንደኛ፣ በማይናወጥ መልኩ መገኘትን አረጋግጥ። ከእሷ ጋር ስትሆን፣ ከእሷ ጋር ብቻ ሆን። ስልክህን ኪስ ውስጥ አስቀምጥ። ስለ ራስህ አታስብ። ዓይኖቿን እያየህ አዳምጣት። ይህ ማለት ዝም ብለህ መስማት ሳይሆን የተናገረችውን ነገር ተረድተህ በጥያቄ መልስላት። በጥልቅ መገኘትህ አንቺ ለኔ በዚህ ቅጽበት አስፈላጊ ነሽ የሚል ኃይለኛ መልእክት ያስተላልፋል። ይህንን ማድረግ በራሱ ትልቅ የቁጥጥርና የመረጋጋት መልእክት ነው። ብዙ ሰዎች አእምሮአቸው የተበታተነ ነው። አንተ ግን ያተኮርክ ስትሆን የተለየ ትሆናለህ። ሁለተኛ፣ የማትደራደርባቸው መርሆች ይኑሩህ። ይህ እጅግ በጣም ወሳኝ ነው። ምን ታምናለህ? ወሰኖችህ የት ጋር ናቸው? ለምሳሌ፣ ክብር የሌለው ንግግር የምትጸየፍ ከሆነ እሷ ስትናገር በቀልድ መልክ አይ እኔ እንደዛ አላወራም በላት። እሷን ለማስደሰት ስትል መርህን አትጠፍ። በመጀመሪያ ላይ ምናልባት ትፈትንህ ትፈትን ይሆናል ነገር ግን በረጅም ጊዜ ውስጥ ለመርሆዎችህ ያላት ጽናት ከፍተኛ ክብር ያስገኝልሃል። መርህ ያለው ወንድ በጥሩ መልኩ መተንበይ የሚቻልና አስተማማኝ ነው። ይህ ደግሞ ለሴቶች ትልቅ የመሳብ ነጥብ ነው። ሶስተኛ፣ ጉልበትን ተቆጣጠር። ነገሮች እንደጠበቅከው ሳይሆኑ ሲቀሩ እንዴት ምላሽ ትሰጣለህ? የትራፊክ መጨናነቅ ሲኖር ትበሳጫለህ። አስተናጋጁ ሲዘገይ ትጮኻለህ። እሷ ቀጠሮ አርፍዳ ስትመጣ ትቆጣለህ። እነዚህ ሁሉ ፈተናዎች ናቸው። እንደዚህ አይነት ሁኔታዎች ውስጥ የምታሳየው መረጋጋት ማንነትን ይገልጻል። ሴቶች ወንዶችን በጫና ውስጥ እንዴት እንደሆኑ ይመዝናሉ። ሳያውቁት ይፈትኑሃል። አንተ ግን ሁሌም የተረጋጋ ከሆንክ ይሄ ሰው በህይወት ትልልቅ ችግሮች ሲመጡ መቆም ይችላል የሚል አእምሮአቸው ውስጥ መልእክት ታስተላልፋለህ። ይህ እውነተኛ ኃይል ነው። ስቶይሲዝም የሚባለው የፍልስፍና አስተሳሰብ እንደሚለው ከሆነ መቆጣጠር የምትችለው ምላሽን ብቻ ነው። እነዚህን ሶስት ነገሮች ስታደርግ አንተ ለእሷ ስሜታዊ ማዕከል ትሆናለህ። እሷ በምትናወጥበት ጊዜ የምትደገፍበት አለት ትሆናለህ። ይህ ጥገኝነት አይደለም። ይህ መግነጢሳዊ መሳብ ነው። ህግ ቁጥር ሁለት መሪ ሁን። በመጀመሪያ የራስ ህይወት መሪ፣ ከዚያም የግንኙነቱ ሴቶች በተፈጥሯቸው መምራት የሚችሉና አቅጣጫ ያላቸው ወንዶችን ይከተላሉ። መምራት ስል አምባግነን መሆን ማለት አይደለም። ይልቁንስ በአላማ የምትንቀሳቀስ ውሳኔ የማትፈራ እና እሷን ወደ ተሻለ ተሞክሮ የምትወስዳት መሆን ማለት ነው። ይህ የወንድና የሴት ተፈጥሯዊ ጉልበት ጉዳይ ነው። የወንድ ጉልበት አቅጣጫን፣ አላማንና ውሳኔን ያሳያል። የሴት ጉልበት ደግሞ ፍሰትን፣ ስሜትንና እንክብካቤን ያሳያል። አንዱ ከሌላው አይበልጥም፣ ነገር ግን እርስ በርስ ይደጋገፋሉ። አንተ የወንድነት ጉልበትህን ስትቀበል እሷ በተፈጥሮ ወደ ሴትነት ጉልበቷ እንድትገባ ትፈቅድላታለህ። ይህም ዘና እንድትልና በአንተ እንድትተማመን ያደርጋታል። እናም እንዴት መግነጢሳዊ መሪ ልትሆን እንደምትችል ልንገርህ። አንደኛ በጸጥታ እና በራስ በመተማመን ምራ። ቀጠሮ ስትይዙ ምን እናደርግ ወይም ደግሞ የት እንሂድ ብለህ ትጠይቅ። ይህ ውሳኔውን እሷ ላይ መጣል ነው። ይልቁንስ ምርጫ ስጣት። አዲስ የተከፈተ ሬስቶራንት አለ፣ ወይም ደግሞ እዛ ቆንጆ ሙዚቃ የምንሰማበት ቦታ አለ፣ የትኛውን ትመርጫለሽ በላት። ይህ የሚያሳየው አንተ እንዳሰብክበትና እቅድ እንዳለ ነው፣ ነገር ግን የሷን አስተያየትም ዋጋ እንደምትሰጥ ነው። መምራት ማለት ሁሉንም ነገር መቆጣጠር ሳይሆን መንገዱን ማሳየት ነው። ሁለተኛ፣ እሷ መቀላቀል የምትፈልገውን ህይወት ገንባ። ይህ ምናልባት ከሁሉም በላይ አስፈላጊው ነጥብ ነው። አንተ ማነህ? ምን እየሰራህ ነው? ህይወት አስደሳች ነው በዓላማ የተሞላ ነው። አብዛኛው ወንድ ሴትን የህይወቱ ማዕከል ያደርጋታል። ትልቁ ስህተት ይሄ ነው። ያንተ ማዕከል መሆን ያለበት ተልእኮህ ነው። ስራህ፣ ትምህርትህ፣ ሰውነትን መገንባት፣ አዲስ ክህሎት መማር። አንተ በራስህ ተልእኮ ላይ ስታተኩርና ስትተጋ የሚፈጥረው ጉልበት ሰዎችን ወደ አንተ ይስባል። እሷ ያንተን ህይወት ስትመለከት፣ ዋው የዚህ አስደሳች ጉዞ አካል መሆን እፈልጋለሁ ማለት አለባት። አንተ ለእሷ ማምለጫ መሆን የለብህም። እሷ ለአንተ ህይወት ተጨማሪ እሴት መሆን አለባት። ሶስተኛ ብርቅ ሁን እንጂ ዝምታን አትጠቀም። ተልእኮ ያለውና ስራ የሚበዛበት ሰው በተፈጥሮ ሁል ጊዜ አይገኝም። ይህ ማለት ሆም ብለህ መልእክቷን ችላ በል ማለት አይደለም። ይህ የህፃን ጨዋታ ነው። ይልቁንስ በእውነት ስራ ሲኖርህ ሥራህን ስራ፣ ከጓደኞች ጋር ስትሆን ከእነሱ ጋር ሆን። ያንተ አለመገኘትህ ዋጋህን ይጨምረዋል። ሰዎች በቀላሉ የማያገኙትን ነገር የበለጠ ይፈልጉታል። የብርቅነት መርህ ወይም ስኬርሲቲ ፕሪንስፕል እዚህም ላይ ይሰራል። ያንተ ትኩረትና ጊዜ በቀላሉ የማይገኝ ሽልማት ሲሆን፣ እሷ የበለጠ ትፈልጓለች፣ እናም ስታገኘውም ታከብረዋለች። ህግ ቁጥር 3 ስሜቷን ንዳው። የመጀመሪያዎቹ ሁለት ህጎች መሰረቱን ከጣሉ በኋላ ይህ ሶስተኛው ህግ ግንኙነቱን ህያው እና አስደሳች አድርጎ ለማቆየት ነው። ሴቶች ከምክንያታዊነት ይልቅ በስሜት የሚመሩ ናቸው። ግንኙነቱ የማይረሳ እንዲሆን ከፈለግ ስሜታዊ ከፍታዎችንና ዝቅታዎችን መፍጠር አለብህ። ሰዎች የማይረሱት የተናገርከውን ወይም ደግሞ ያደረግከውን ሳይሆን እንዲሰማቸው ያደረግከውን ስሜት ነው። አንድ ግንኙነት ሁልጊዜ ሰላማዊና ወጥ ከሆነ አሰልቺ ይሆናል። ትንሽ ውጥረት፣ ትንሽ ምስጢርና ያልተጠበቁ ነገሮች ሲኖሩት ግን የማይረሳ ይሆናል። ይህንን ጥበብ እንዴት ትቆጣጠረዋለህ? አንደኛ በቀልድ ተገዳደራት። ሁል ጊዜ ከእሷ ጋር አትስማማ። እሷ ይሄ ፊልም ምርጥ ነው ስትል አንተ እውነት እኔን ትንሽ አሰልችቶኝ ነበር በላት። በቀልድ ተሳለቅባት። ይህ የሚያሳየው አንተ የራስ አመለካከት እንዳለህና እሷን ለማስደሰት ብቻ እንደማትኖር ነው። ይህ ጤናማ ውጥረትን ይፈጥራል። ይህ ውጥረት ደግሞ የመሳብ መሰረት ነው። ሁለተኛ፣ ሚስጥራዊ ሆኖ። በመጀመሪያው ቀን ስለ ልጅነትህ፣ ስለ ቀድሞ ግንኙነትህና ስለ ህይወትና ህልምህ ሁሉንም ነገር አትዘርዝር። የሰው አእምሮ ያልተሟላን ነገር መሙላት ይፈልጋል። ስለ አንተ ብዙ የማታውቅ ስትሆን በአእምሮዋ ስለ አንተ ታሪኮችን ትፈጥራለች፣ ትገምታለች፣ ትጓጓለች። እያንዳንዱን የማንነትን ገጽታ ቀስ በቀስ እንድታገኘው አድርግ። ሶስተኛ በማይገመጥ ሁኔታ ለጋስ ሁን። ሁልጊዜ አበባ አትግዛላት፣ ሁልጊዜ ቆንጆ ነሽ አትበላት። ነገር ግን አንድ ቀን ምንም ምክንያት በሌለበት ዛሬ ስራ ላይ ሳለሁ አንቺን እያሰብኩ ነበር የሚል መልእክት ላክላት። ወይም ደግሞ በጣም የምትወደውን ቸኮሌት ሳታስበው ይዘህላት ነው። ያልተጠበቀው ነገር ሁሌም ከተለመደው የበለጠ ኃይል አለው። ይህ ተለዋዋጭ ሽልማት ወይም ደግሞ ኢንተርሚተንት ሬንፎርስመንት የሚባለውን የሥነ ልቦና መርህ ይጠቀማል። አራተኛ፣ በእንክብካቤ ተከታተል። እነዚህን ሁሉ ወጣ ያሉ ስልቶች ከተጠቀምክ በኋላ አንተ መጥፎ ሰው እንዳልሆንክ ማሳየት አለብህ። ከምርጥ ምሽት በኋላ በማግስቱ ትናንት ምሽት በጣም ደስ የሚል ጊዜ ነበር ያሳለፍነው የሚል አጭር መልእክት መላክ ብስለትህንና እውነተኛነትን ያሳያል። ይህ የሚያሳየው በራስ መተማመንህ ትወና ሳይሆን አንተ በእርግጥም የተረጋጋና የበሰለ ወንድ መሆንህን ነው። ይህ ፍላጎትን ወደ መተማመን ይለውጣል። በአጠቃላይ ሦስት ሕጎችን አይተናል። አንደኛ፣ የስሜት ዓለት ሁን፣ ከውስጥህ የማይናወጥ ጥንካሬ ይኑርህ የሚለውን ሁለተኛ፣ ሕይወትን ምራ በዓላማ ተንቀሳቀስና መግነጢሳዊ መሪሁን የሚለውን ሶስተኛ፣ ስሜቷን ንዳው ግንኙነቱን በውጥረትና በእውነተኛ ግንኙነት ህያው አድርገው የሚሉትን እናም፣ ኩራቷን መስበር ማለት እሷን ማሳነስ ሳይሆን አንተ ከሷ በታች እንዳልሆንክ ማረጋገጥ ነው። ይህ ስለ ራስህ ክብር ነው። እነዚህን ህጎች ስትተገብር እሷ ላንተ ያላት ክብር መጨመሩ አይቀርም። የዛሬው ቪዲዮ ይህንን ይመስል ነበር። እናስ የትኛውን መንገድ ነው በተግባር ለመዋል ዝግጁ የሆንከው? ከታች በኮሜንት ላይ ጻፍልኝ። ይህ ቪዲዮ ዋጋ ያለው ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፋችሁን አሳዩ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።